እናት ማሜት ጋሹ ትውልድ እድገታቸው በሰሜን ሸዋ ደብረ ሲና ከተማ ነው። እሳቸው ገና ከልጅነታቸው ጀምሮ እንደ እድሜ እኩዮቻቸው ትምህርት ቤት ሄደው እውቀት ለመቅሰም አልታደሉ። ምክንያቱም ደግሞ ሰውነታቸው ሳይጠናና ለትዳር ሳይደርሱ ገና በአስራ አራት እድሜያቸው በእድሜ አባታቸው ለሚሆን ሰው መዳራቸው ነው። መጥ ቢስላለ አካባቢያችን ደግሞ ሐኪምም የለም ሆስፒታልም የለም። ድሮ እንደሆኑ አይደለም፣ መንገድም የለም ያው በውጌሻ ነው፣ ህፃኑ ጠፍቶ በውጌሻ ነው የተገላገልኩት። ስቃውማ አይነሳም። እዛ ላይ ህፃን ልጅ ወሉ ሲጠፋ መጥ እያለ ስቃይ ማ ብዙ አለው። ገና በጨቅላ ዕድሜ የተመሰረተው ትዳር ከሁለት ዓመት በኋላ በተፈጠረ እርግዝና የልጅነት ሰውነታቸው ዝግጁ አልነበረምና በወሊድ ሰዓት ባጋጠማቸው ከባድ ሕመም የፌስቱላ ታማሚ እንዲሆኑ ዳረጋቸው። እናት ማሚቴ ከፌስቱላ ሕመሙ በተጨማሪ የሥነ ልቦና ስብራት ተዳምሮ የልጅነት አለማቸው የሲቃና የመከራ አደረገባቸው። የእድል ጉዳይ ሆነና በ1955 ዓመተ ምህረት ወደ አዲስ አበባ በመምጣታቸው የሐምሊን ፌስቱላ ኢትዮጵያ ማዕከል በለጋ ዕድሜያቸው እስከነደረሰባቸው ህመም ተቀብሎ እንደ እናትም አባትም ሆኖ ተንከባክቦ ከህመማቸው አዳ ናቸው። እሳቸው ዛሬ ጤናቸው ተመልሶ በማዕከሉ እስከ ማገልገልም ደርሰዋል። በህይወት እስካሉ ይህ የሰርክ ተግባሬ ነው ይላሉ። እነሱም ልጅ አድርገው ሽኩት አሳድገውኛል። ስራም እንዲህ ይዞኛለሁ። የምኖረውም እዚህ እነሱ ግቢ ነው። እግዚአብሔርን እያመሰገንኩ እግዚአብሔር የሰጠኝን ጸጋ እያመሰገንኩ በቃ ህይወቴን በሙሉ እስካሁን አለሁ። ወደፊቱን ደግሞ እንግዲህ እሱ ያሳምርን። እንደ እናት ማሚቴ ጋሹ ሁሉ በዕድሜያቸው ማለዳ ለፌስቱላ ህመም የተጋለጡ በርካቶችን ለመታደግ የተቋቋመው ማዕከሉ የብዙዎችን የጨለመ ህይወት ብርሃን መስጠት ችሏል። ይህንን ተቋም ይበልጥ ለማጠናከርና በፌስቱላ ህመም ዙሪያ ግንዛቤ ለመፍጠርም በየአመቱ ሀገራዊ የአፍላ ወጣቶችና ወጣቶች ጤና ፎረም ይዘጋጃል። ስድስተኛው ፎረምም በሐምሊን ፌስቱላ ኢትዮጵያ ተካሂዷል። ተቋሙ ከስድስት አስርት ዓመታት በላይ በነጻ የሕክምና አገልግሎት እየሰጠ እንደሚገኝ የገለጹት የሐምሊን ፌስቱላ ኢትዮጵያ ቦርድ ሊቀመንበር ዶክተር መንግስቱ አስናቀ በእነዚህ አመታት አዲስ አበባን ጨምሮ በአምስት የክልል ከተሞች ላይ ከሰባ ሺህ በላይ ለሆኑ አፍላ ወጣቶች ከወሊድ ጋር ተያይዞ ላጋጠማቸው ህመም ፈውስ መሆን ችሏል ብለዋል። ከህክምና ባሻገር ግን የተጠቁ ሴቶችን ብቻ እየጠበቅን ህክምና ማድረግ ውጤት አናመጣም። ስለዚህ ዋናውና ትልቁ ነገር መከላከል። ከመከላከሩ ጋር በተያያዘ በተለይ በባለሙያ የወሊድ አገልግሎት የሚሰጥበትን ነገር በታች ሆስፒታሎቻችን ባሉበት ቦታ ሁላ አገልግሎት ማግኘት የሚችሉበትን ነገር መፍጠር ነው። እንደ ኤሮፓያኑ አቆጣጠር በ2016 የአፍላ ወጣቶች እርግዝና 13 በመቶ የነበረውን ወደ አስር በመቶ ማድረስ ተችሏል ያሉት ደግሞ በጤና ሚኒስቴር የእናቶች ሕጻናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማራማዊ ታስፋው ናቸው። እኛም ደግሞ በአድሚኒስትሬቲቭ ዳታ በምንሰበስባቸው አሁን ወደ አስር ፐርሰንት ወርዷል ብለን እናስባለን። ይሄም አስር ፐርሰንት ግን እጅግ በጣም ብዙ የሆነና ከዚህም በላይ ደግሞ በጣም መቀነስ ያለብን ስለሆነ አብረን ተባብረን መስራት አለብን። ሃምሊን ፊስቱላ ኢትዮጵያ አቅሙን እንዲያሳድግና ለበርካቶች እንዲደርስ ጤና ሚኒስቴር ድጋፍ እያደረገ መሆኑን የተናገሩት የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ አሁን ላይ ግምታቸው 1.3 ሚሊዮን የሚጠጉ የንጽህና መጠበቂያዎችን እና ደረቅ ምግቦችን አስረክበው ይህንን ድጋፍም አጠናክረው እንደሚቀጥሉ አረጋግጠዋል። በትውልድ ላይ የሚሰራ ስራ ሁሌም ትርፍ ያለው ነው። ምንም ክሳራ የለበትም። ለወጣቶችና ለወጣቶች የምናደርገው እንክብካቤ ድጋፍ ለኢትዮጵያ የምናደርገው እንክብካቤና ድጋፍ አድርገን መውሰድ፣ በዚህ ደረጃ ሁላችንም መንቀሳቀስ አስፈላጊ እንደሆነ ቀድሜ መናገር እፈልጋለሁ። ፎረሙ አንድነት ለተግባራዊ እርምጃ የአፍላ ወጣትነት እርግዝናን ለማስቆም እንተባበር በሚል መሪ ሐሳብ የዘርፉ ባለሙያዎችና ባለድርሻ አካላት በተገኙበት ተካሂዷል።